ግፊት ወይም ሃይፐርቴንሽን ምን ያህል ያውቃሉ? በሰውነታችን ውስጥ የሚዘዋወረው ደም በደም ወሳጆች ግድግዳ ላይ የሚፈጥረው የፍሰት ኃይል ደም ግፊት ይባላል። የደም ግፊት ልኬት በሁለት ቁጥሮች ይገለጻል። የመጀመሪያው እና የላይኛው የሚገልጸው ሲስቶሊክ የደም ግፊት ወይም ሲስቶሊክ የደም ፕሬር ሲሆን ይህም በልብ ምት ወቅት ወይም ደግሞ ልባችን ደም ሲረጭ ያለው ከፍተኛ ግፊት ነው። ሁለተኛው ወይም የታችኛው ቁጥር የሚገልጸው ዲያስቶሊክ የደም ግፊት ይባላል። ይህም በልብ ምት መካከል ያለው ዝቅተኛ የግፊት መጠን ይነግረናል። ትክክለኛ የደም ግፊት ልኬት የሚባለው የሲስቶሊክ ልኬት ከ90 እስከ 120 ሚሜር ሜርኩሪ ሲሆን የዲያስቶሊክ የግፊት ልኬት ደግሞ ከ60 እስከ 80 ሚሜር ሜርኩሪ ሲሆን ነው። ለረዥም ጊዜ የደም ግፊት ልኬት ከ140 በ80 በላይ ሲሆን ከፍተኛ የደም ግፊት ልኬት ወይም ሃይፐርቴንሽን ይባላል። ብዙውን ጊዜ ከፍተኛ የደም ግፊት ምንም አይነት ምልክት አያሳይም። ነገር ግን ግፊቱ ከመጠን በላይ ሲጨምር ከፍተኛ የሆነ የራስ ምታት በተለይም በኋለኛው የጭንቅላት ክፍላችን ጨምድዶ የሚያዝ ነገር ይስተዋላል። ከፍተኛ የደም ግፊት ለረዥም ጊዜ ሲቆይ የራሱ የሆኑ ውስብስብ ችግሮችን ያስከትላል። ከእነዚህም መካከል ስትሮክ፣ የልብ ድካም እና የኩላሊት መጎዳት ይገለጻሉ። የደም ግፊትዎን በየጊዜው ቼክ እያደረጉ ጤናዎትን ይጠብቁ።